እነዚህ በደቡባዊ ምዕራብ ፈረንሳይ ከምትገኘው አነስተኛዋ ሌቡጉዌ ከተማ የመጡ የአዲስ አበባ እንግዶች ናቸው። ወትሮም ቢሆን ለእንግዶቿ የተሻለ አቀባበል የምታደርገው አዲስ አበባ አሁን ደግሞ ይበልጥ ተውባና ምቹ ሆና ከሌቡጉዌ የመጡ እንግዶቿን ተቀብላለች። ፓሪስ በሚገኘው የኢትዮጵያ ኤምባሲ አስተባባሪነት በሌቡጉዌ እና በድሬደዋ ከተማ መካከል ያለውን የእህትማማች ከተማ አጋሪነትን ለማጠናከር ወደ ኢትዮጵያ የመጡት የልዑካን ቡድኑ በአዲስ አበባም ቆይታ አድርገዋል። በሌቡጉዌ ከተማ ከንቲባ ሊዮኔዳ ሰርጌ፣ ምክትል ከንቲባ ዣን ሉክ ኤሪክ ኩዴራት እና ሌሎች የከተማዋ ባለስልጣናት የተመራው የልዑካን ቡድን በውጭ ጉዳይ ሚኒስቴር እና በአዲስ አበባ ከተማ አስተዳደር አስተባባሪነት የወንዝ ዳርቻ ልማትን ጨምሮ በአዲስ አበባ ከተማ እየተካሄዱ ያሉ የተለያዩ የልማት ስራዎችን እንዲሁም ታሪካዊ ስፍራዎችን ጎብኝተዋል። በአዲስ አበባ የተከናወነ ያለው የወንዝ ዳርቻ ልማት ከተማዋን ውብ ከማድረግ ባሻገር ብክለትን ከመከላከል አንጻር የሚደነቅ መሆኑንም የሌቡጉ የከተማ ከንቲባ ሊዮኔዳ ሰርጌና ሌሎች የልዑካን ቡድኑ አባላት ገልጸዋል። በከተማዋ የተሰራው ስራ በጣም አስደንቆኛል። በአረንጓዴ ልማትና አካባቢ ጥበቃ ላይ የተሰራው ስራ በጣም የሚደንቅ ነው። ፕሮጀክቱ የተሰራበት ፍጥነትም ሌላኛው ያስደነቀኝ ነገር ነው። እኛ ከፈረንሳይ አነስተኛ ከተማ ነው የመጣ ነው። በእኛ ከተማ የሚሰሩ ፕሮጀክቶች እንዲህ ባለ ፍጥነት አይጠናቀቁም። አንድ አገር ያደገም ቢሆን እድገቱ መቀጠልና መሻሻል አለበትም። እናም እዚህ ጥሩ ስራ እየተሰራ ነው ሬኖቭ አዲስ አበባ የመጣሁት ከሁለት ቀናት በፊት ነበር። ዛሬ ከጠዋት ጀምሮ ከተማዋን ተዘዋውሬ ተመልክቻለሁ። በከተማዋ እየተከናወነ ያለው ልማትም ከፍተኛ ለውጥ ውስጥ መሆኗን ያመላክታል። ታሪካዊ ስፍራዎች ላይ የተሠራው ሥራ በጣም ጥሩ ነው። ለነዋሪው ይሁን ለቱሪስት ምቹ ሆነው ነው የተሰሩት። by Addis Ababa and uh, the different uh, projects. And I, um, I think it's a very ከተማዋ የምታስደንቅ ናት። በአዲስ አበባ የተለያዩ ፕሮጀክቶችን ተመልክቻለሁ። የከተማዋ ነዋሪ ህይወት ለማሻሻልም ይሁን አካባቢን ለመጠበቅ የሚረዱ ጥሩ ምሳሌ የሚሆኑ ስራዎች እየተከናወኑ ነው። ይህ ለመጻዒው ጊዜ ጠቃሚ ስራ ነው። አዲስ አበባ እያከናወነች ያለውን የልማት ስራ እንደሚደግፉ የገለጹት ከንቲባ ሊዮኔዳ ሰርጌ በትምህርት ዘርፍ ቅድሚያ ሰጥተው በትብብር የመስራት ፍላጎት እንዳላቸውም ተናግሯል። በከተማዋ እየተከናወኑ ያሉ የልማት ስራዎችን ማገዝ እንፈልጋለን። በቅድሚያ ግን በትምህርት ዘርፍና በህጻናት ላይ ለመስራት ነው ፍላጎታችን። ልጆች የሀገር ተረካቢና ተስፋ በመሆናቸው በዚህ ላይ ቅድሚያ ሰተን በትብብር ለመስራት ዝግጁ ነን። ፈረንሳይና ኢትዮጵያ ለረጅም ዓመታት በተለያዩ ዘርፎች በትብብር ሲሰሩ መቆየታቸውን ያነሱት በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ጉዳዮች ዋና ዳይሬክተር አምባሳደር ነቢዩ ተድላ የሌቡጉ የከተማ ልዑካን አዲስ አበባ የፈረንሳይ ጎብኚዎች መዳረሻ እንድትሆን እንደሚሰሩ ቃል መግባታቸውን ተናግረዋል። ከአንዳንዶቹ ጋር በነበረን ኢመደበኛ የሆነ ውይይት የገለጹልን የአዲስ አበባ ከተማ አንዳንዶቹ ከዚህ ቀደም በግላቸው መጥተው ያውቁ ስለነበረ ባለፉት ጥቂት ዓመታት ውስጥ ያሳየችው የልማት እመርታ ከጠበቁት በላይ በጣም ያስደመማቸው መሆኑን ገልጸውልናል። ከዚህ አኳያ ደግሞ የልማት ስራውን ከማገዝም ጋር ተያይዞ ከከተማ መስተዳድራቸው በተጨማሪ በቱሪዝም ማመንጨት ስራዎች ላይ ከልዑካን ቡድን ውስጥ የመጡ የስራ ኃላፊዎች አሉ። የቱሪዝም ልውውጥን ለማሳደግ የሚሰሩ ከተማዋን ይበልጥ የፈረንሳይ ቱሪስቶች መዳረሻ ከማድረግ አኳያ ስራ ለመስራት የሚጥሩ መሆኑን ቃል ገብተዋል። አዲስ አበባን ጨምሮ ሌሎች የሀገሪቱ ከተሞች ከውጭ ሀገራት ከተሞች ጋር ያላቸውን ግንኙነት በማሳደግ ዘርፈ ብዙ ጥቅሞችን እንዲያገኙ ለማስቻል በውጭ ጉዳይ ሚኒስቴር በኩል የተለያዩ ስራዎች እየተሰሩ ስለመሆኑም ተመላክቷል።